ሲኖትራክ ሁላችንም የምናውቀው እንግዲህ በገልባጭ በተሳቢ እና ሄቪ ዲቲ ትራክ በሚባሉት ውስጥ ኛ ሲኖትራክን የምናውቀው ማለት ነው። ነገር ግን አሁን ሲኖትራክ በአጠቃላይ በፒካፕ መቶላቸዋል ማለት ነው። ሲኖትራክ እጅግ በጣም በሚያምር ገጽታን የመጣው ከነ ሀይሉክስ እና ከመሳሰሉት መኪኖች አንጻር ሲታይ አሪፍ የሚባል መኪና ነው። ሲኖትራክ ሆዎ ኤስሲክስ የሚባል ሞዴል አለው። እንግዲህ በትሪም ሌብል ደረጃ ብዙ አይነት ትሪም ሌብሎች እንዳሉት ይነገራል። ብዙ ኢንፎርሜሽኖች አይገኙም በእርግጥም ስለዚህ መኪና፣ ምክንያቱም መኪናው አዲስ መኪና ከመሆኑ አንጻር የተወሰነ የኢንፎርሜሽን እጥረቶች አሉ። ስለዚህ ሲኖትራክ በአጠቃላይ ብዙ ነገሮችን ይዞ ቀርቧል። ካስታወሳችሁ፣ ምናልባትም እኔ ቪዲዮም ሰርቼበታለሁ ከዚህ በፊት ሲኖትራክ በ2024 በጣም የተለያዩ ሞዴሎችን በፊውቸር ወይም በኮንሰፕት ደረጃ ለዓለም አሳይቶ ነበረ። ካሳያቸው መኪኖች አንደኛው እንግዲህ ሲኖትራክ በፒካፑ ማለት ነው። በሆዎ ሴሬስ ውስጥ የሚካተተው ነው። ሲኖትራክ ራሱን ችሎ እንግዲህ ሆዎ ትራክ በሚል በሆዎ ሲሬስ ውስጥ በጣም ብዙ መኪኖች በውስጡ ይካተታሉ። ለምሳሌ ሲኖትራክ የምናውቀው ገልባጩ በዚህ በሆዎ ውስጥ ነው የሚካተተው ማለት ነው። ስለዚህ ሲኖትራክ በፒካፕ መቶላቸዋል ማለት ነው። ዋጋውን የምነግራችሁ ነው የሚሆነው። የዚህ የሲኖትራክን ዋጋ እነግራችኋለሁ። አስቀድሜ ግን ስለ ባትሪው ልንገራችሁ። ባትሪው እንግዲህ ይህ መኪና አሁን የሚጠቀመው ያለው ባትሪ ሊቲየም አይረን የሚባለው የባትሪ አይነት ነው። ሊቲየም አይረን እና ሊቲየም አዮን ባትሪዎች የተወሰነ ልዩነት አላቸው። ሊቲየም አይረን መሆኑ የተወሰነ ላይፍ ሳይክሉ ጨመር ይላል ወይም ብዙ አመት የማገልገል አቅም አለው። ሊቲየም አዮን ሲሆን ደግሞ ፐርፎርማንሱ በጣም አሪፍ የመሆን አቅም አለው ማለት ነው። ስለዚህ ይህ መኪና ብዙ አመት እንዲያገለግል ተደርጎ የተሰራውን ሊቲየም አይረን ፎስፌት የተባለውን የባትሪ ቴክኖሎጂ ይጠቀማል። እንግዲህ ሬንጁ ከ420 ኪሎ ሜትር በአንድ ጊዜ ቻርጅ ይነሳል ማለት ነው። ከ420 ኪሎ ሜትር በአንድ ጊዜ ቻርጅ እንግዲህ ኤክስቴንድ ተደርጎ ደግሞ 540 ኪሎ ሜትር የመጓዝ አቅም አለው ማለት ነው። የሲኖትራክ በፒካፑ ማለት ነው። መኪናው እንደነገርኳችሁ ፉል ኢቪ የሚባል ነው። ሙሉ ለሙሉ የኤሌክትሪክ መኪና ነው። በዋራንቲ ደረጃ መኪናው እንግዲህ ካምፓኒው እንዳሳወቀው ከሆነ አምስት ዓመት ዋራንቲ ይሰጣል ማለትም ሀያ ሺ ኪሎ ሜትር ማለት ነው። እንግዲህ በጣም መኪናችሁን የምትጠቀሙበት ከሆነ ከአምስት ዓመትም በፊት ያው ኪሎ ሜትሩ ሊገፋ ስለሚችል ማለት ነው ሁለት መቶ ሺ ይቅርታ ሀያ ሺ ነው ያልኩት ሁለት መቶ ሺ ኪሎ ሜትር ዋራንቲ ይሰጣል ማለት ነው። በጣም መተማመናቸው በጣም የሚገርም ነው። የዚህ መኪና ዋራንቲ ሁለት መቶ ሺ ማለት በጣም ብዙ ነው ማለት ነው። ሌሎች መኪኖች የነዳጅ መኪኖች በዋራንቲ ደረጃ መቶ ሺ ኪሎ ሜትር ለምሳሌ ዲዛይር ኪሎ ሜትር ነው እንደ ዋራንቲ የሚሰጠው ማለት ነው። ይህ መኪና ግን በጣም ይተማመኑበታል። ሁለት መቶ ሺህ ኪሎ ሜትር ድረስ ዋራንቲ ይሰጣሉ ማለት ነው። ማክሲመም ፓወሩን ስንመለከት የዚህ የሲኖትራክን እንግዲህ መቶ ሰላሳ ኪሎ ዋት እንግዲህ ማክሲመም ፓወር አለው። ይህንን ወደ ኤችፒ ወይም ሆርስ ፓወር ስንቀይረው መቶ ሰባ አራት ኤችፒ እንግዲህ አቅም አለው ማለት ነው። በጣም ተለቅ ያለ ኤችፒ ነው። ለፒካፖች በእርግጥም የተወሰነ አነስ የማለት ነገር አለው ከሌሎቹ፣ ለምሳሌ ከምናውቃቸው ኤፍ 150 ፎርድ ብናይ እንኳን ምናልባትም ይሄ መኪና ከዚህ ጋር ለማነጻጸር በእርግጥም ይከብዳል። በዋጋም ብታዩት በጣም የሚራራቁ መኪኖች ናቸው። በእርግጥ ግን ኤችፒውን ስንመለከተው ኤፍ 150 ማለት ነው ከ452 እስከ 580 ኤችፒ የኃይል አማራጭ አለው ኤፍ 150 ማለት ነው። ስለዚህ በፎርድ ስንገመግመው ማለት ነው በኤችፒ ደረጃ ዝቅተኛ የሚመስል ነው። ግን ዋጋውን ስሰሙት ግን ያው አሪፍ የሚባለው እኔ ምናልባትም ከሬንጅ ደረጃ አንጻር ሬንጃቸው የተወሰነ ተቀራራቢ ስለሆነ በሚለው ኤችፒያቸውን ስንመለከት ግን ከፍተኛ ልዩነት አላቸው። ዋጋም በጭራሽ አይገናኙ ማለት ነው። ድራይቭ ትሬኑ የኤፍ ዋን ፊፍቲ ለምሳሌ ኦል ዊል ድራይቭ ነው። የሲኖ ግን ፍሮንት ዊል ድራይቭ ወይም ሬል ዊል ድራይቭ እንደ የትሪም ሌብሎ የተለያየ ሊሆን ይችላል። በብዛት ግን በሬል ዊል ድራይቭ የቀረበ ነው ማለት ነው። ይሄ መኪና በአጠቃላይ ግን ሲኖ ትራክ አሁን ይሄ መኪና ኢትዮጵያ ውስጥ ገብቷል። እዚህ ገብቶ ለሽያጭ ቀርበዋል ማለት ነው። መኪናው ከ7 ሚሊየን እስከ 8 ሚሊየን ብር እንግዲህ እየተጠየቀበት ነው የሚገኘው። ይህም እንግዲህ ከፍተኛ የሚባል አይደለም፣ በፒካፕ ለዛውም አዲስ ፒካፕ ታቁታላችሁ ምታቁት ታቁታላችሁ ምናልባት ለሌሎቻችሁ የቤት መኪና ለለመዳችሁ ከሰባት እስከ ስምንት ሚሊየን ብር ሲባል ኖርማሊ በጣም ውድ ሊመስላችሁ ይችላል ግን ከፒካፕ ደረጃ ስትመለከቱት ግን ፒካፖች በብዛት ውዶች ናቸው በእርግጥም ስለዚህ መኪናው አሁን ላይ ከሰባት እስከ ስምንት ሚሊየን ብር እየተጠየቀበት ይገኛል ማለት ነው። እንግዲህ ሰፋ አድርጌ የነገርኳችሁ ከቦታ ቦታ የተለያየ ዋጋ ስለሚጠሩት ነው ማለት ነው። ይህን መኪና ዞሮ ዞሮ ዋጋው ይህንን ይመስላል። ሌሎችንም መኪኖች በደንብ አድርጌ ሪቪው አድርግላችኋለሁ። ዛሬ በተለይ ኢትዮጵያ ውስጥ አዲስ የገቡትን እንዲሁም የሻንጋይ አውቶ ሾው ላይ የታዩ ምርጥ ምርጥ ብራንዶችን እያቀረብኩላችሁ ነው የምገኘው። በዚህ በሻንጋይ አውቶ ሾው ላይ ደግሞ የተሰማው ቅድም የነገርኳችሁ መረጃ ቢዋይዲ ሴጎል በሶዲየም አየን ባትሪ እንደሚመጣ ተናግረዋል። ሶዲየም አየን ባትሪ ደግሞ ከ5 ሚሊየን ኪሎ ሜትር በላይ መጓዝ እንደሚችል ነግሬያችኋለሁ። አምስት ሚሊየን ቀላል አይደለም። ያው የሚያቅሰው በደንብ አድርጎ ነው የሚያውቀው ብዬ እገምታለሁ።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 ህንፃ ላይ ለበለጠ መረጃ 0911613532 0911621856 ይደውሉ። አብርሃም ስዩ የክሪቴክ ወኪል። ስለዚህ በጣም ብዙ ነገሮች አሉ ተብሎ ይታሰባል። በሌላ መልኩ ደግሞ አንድ መኪና ልጨምርላችሁ ምናልባት ደቂቃ ካለኝ ማለት ነው። በሌላ መልኩም ደግሞ ከዚህ ከሲኖትራክ ፒካፕ ቅድም ነግሬያችኋለሁ፣ ሌላ አዲስ መኪናም ደግሞ ወጥቷል። በፒካፕ ደረጃ ዋጋው ረከስ ካለ ወይም አፎርደብል ከሚባሉት ውስጥ ይሄም መኪና ምንም ጥርጥር የለውም። በፒካፕ ደረጃ ኢትዮጵያ ውስጥ ሊገባ የሚችል መኪና ነው። ቼሪ ይባላል። ሂምላ ይሉታል ሞዴሉ ማለት ነው። ቼሪ ሂምላ ይባላል። ይህ መኪና ደግሞ በጣም የተገረምኩበት ለውጡን እንደምታዩት ነው። በፒካፕ ደረጃ በፉል ኤሌክትሪክ ብዙም አይታሰብም ነበር። ቢዋይዲ ነው ይሄንን የጀመረው ብዬ አስባለሁ። ቪዲዮ ሰርቼበታለሁ በዚህ ላይ። ቢዋይዲ ከአመትና ከሁለት አመት በፊት አዲስ ፒካፕ በፉል ኤሌክትሪክ ይፈጥራል። ከዛም በኋላ ነው ሌሎቹ ፉል ኤሌክትሪክ የሚሰሩ የተለያዩ መኪኖችን እየፈጠሩ የሚገኙት። ይህ መኪና ቼሪ ሂምላ የሚባለው እንግዲህ ከሃይሉክስ ከሲኖትራክ ኢትዮጵያ ውስጥ ካሉት ብቻ ሳነጻጽርላችሁ ነው ከቢዋይዲ ጋር ከፍተኛ እንግዲህ ፉክክር ይገጥሟል ተብሎ ይታሰባል በፕሮቶታይፕ ደረጃ 2024 ላይ ነበር ይህንን ያቀረበው ያንን ካቀረበው በኋላ እንግዲህ ብዙዎች ሲነጋገሩበት ነበር አሁን ላይ ግን ኦልሬዲ ለገበያ እንደሚያቀርበው አሳይቷል ማለት ነው ዳይሜንሽኑ ከነማን ጋር ይነጻጸራል ከነ ኒሳን ናቫራ ከነ አይሱዙ ዲማክስ የምታውቋቸው ከነዚህ መኪኖች ጋር ከነ ማዝዳ ቢቲ 50 የሚባሉ መኪኖች አሉ። ከነሱ ጋር የሚነጻጸር መኪና ነው የተለያዩ የመኪና ኤክስፐርቶች እየተናገሩ የሚገኙት ይሄ መኪና ኢሮፕ ውስጥ መሸጥ አለበት፣ ኢሮፕ ውስጥ መግባት አለበት፣ ወደ ላቲን አሜሪካ ይገባል እያሉ ነው የሚገኙት። በእርግጥም ላቲን አሜሪካ እነ ቢዋይዲ ገብተዋል ኮሬዲ አንዳንዶቹ፣ እነ ባሆ ለምሳሌ እነ ባሆ የተባሉት መኪኖች ሪባጅ ተደርገው ሪባይዝ ተደርገው በአውሮፓ ይሸጣሉ ማለት ነው። በአሜሪካ ይሸጣሉ፣ ላቲን አሜሪካ ይሸጣሉ። ስለዚህ ሚድል ኢስት፣ የተለያዩ ቦታዎች ላይ መኪኖቹ እየተሸጡ ይገኛሉ። ፉክክሩ እንደነገርኳችሁ ከነዚህ መኪኖች ጋር ነው። ከነ ፎርድ ኤፍ ዋን ፊፍቲ ጋር የማይነጻጸርበት ትልቁ ነገር ምንድን ነው? ዋጋቸው በጣም ልዩነት አለው ማለት ነው። በተለይ ለኛ ሀገር እነዚህ መኪኖች ናቸው እንጂ ተመራጭ የሚሆኑት፣ ሌሎቹ ብዙም ተመራጭ አይደሉም። እንደነገርኳችሁ እነ ቲዮታ ቢዜድ ሰበን የሚል ደግሞ መኪና ይዞ መጥቷል። ቲዮታ ደግሞ ሁላችሁም እንደምታውቁት ሁላችንም ቲዮታ የሚባል ብራንድን እንወዳለን። ምክንያቱም ከጥራትም አንጻር፣ ከጉልበትም አንጻር፣ ከብዙ ነገር አንጻር ቲዮታ አሪፍ ነው። ዞሮ ዞሮ ሰዓታችን አልቋል። ዛሬ ብቻዬን ጀምሬ ብቻዬን ጨርሻለሁ። በሚቀጥለው ሳምንት እንግዲህ ጓደኞቼን ይዤ እመለሳለሁ። በጉዳይ ስላልተመቻቸው ነው ያልተገኙት። ዞሮ ዞሮ እጅግ አርጌ አመሰግናለሁ ስላዳመጣችሁኝ። ቻው።